ሰላም ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተርፍርፍ ይበልልኝ። እንደኔ ግን በትላንትና ቪዲዮ እየተቃጠለ ሰው አለ እግዚአብሔርን እርር ድብን ስል ነው ያደርኩት። የእውነት እንመላችሁ። በጣም በጣም በጣም የሚያሳፍር ስራ ነው እግዚአብሔርን የእውነት በጣም የሚያስጠላ ስራ በቃ ትናንትና! በጣም ስሜታዊ ሆኜ በጣም ኡፉ ጥቼ ተናግሬ ነበር። ትላማታ ና የእውነት እንደ ትላንትና የሆነ በቃ እን ዩቲዩብ አስጠልቶኝ ያቀ ምክንያቱም አንተ ይቅርታ ጠይቀሃል፣ ይቅርታ አልክ ትላንትና። ግን ያንተ ይቅርታ ያንን የተሰበረውን የሀይሚል ልብ ያንን የተሰበረውን የብሩኬን ልብ አስባችሁታል? በጣም የምታምኑ ፍቅረኛችሁ ወይም የምታምኗት ፍቅረኛችሁ በጣም በሚያሳዝን ሁኔታ ከእናንተ በኋላ ሰው ተዋውቃ የሆነን ሰው ተዋውቃ ቀለበት አድርጎላት ስትሰሙ፣ ከዛ ደግሞ እሷ ጥፋቱን ለመሸፈም ለሰው ብዬ ነው፣ በሰው ፊት ስለነበር ነው፣ ሼም ይዞት ነው፣ ሼም ይዞኝ ነው ያደረግኩት ስትላችሁ እናንተ ደግሞ እሷን ስታምኗት፣ እንደው ሌላ ምንም አልጠይቃችሁም። ቤተሰቦች ኦዲንሶች፣ ማለት ነው የእውነት የሃይምና እና የብሩኬ ወዳጆች ኦዲንሶች፣ እንደው ራሳችሁ በራሳችሁ ቦታ ራሳችሁን በሃይምና በብሩኬ ቦታ ላይ ብቻ ሆናችሁ አስቡት። እስኪ እኔ ብሆን የሚለውን ነገር የዩቱብ ስራ ስለሆነ ዩቱብ ስለሆነ ምናምን ሚዲያ ስለሆነ የሚለውን ታውቁትና እና እኛ ብንሆን ይሄ ነገር በሪል ህይወታችን ቢከሰትስ፣ እኛስ ብንሆን ሀይሚን ወይ እናምናት ነበር ወይ ወይም ደግሞ ፍቅረኛዬን አምነዋለሁ ወይ እንደዚህ አይነት ምክንያት ቢሰጠኝ ብላችሁ እራሳችሁን በነሱ ቦታ ላይ ሆናችሁ አስቡት። እንዳንቺ ካላችሁኝ እኔ አይኑን ማየት አልፈልግም፣ አይኑን ማየት አልፈልግም። ተንበርክኮ ቀለበት አድርጎላት ወይም ደግሞ እስኪ በሴት ላድርጎ እና እኔም ፍቅረኛ አንድ ሴት ቀለበት በሰው ፊት ተንበርክካ አድርጋለት ከዛ በኋላ ችግር ሲፈጠር ሌላ ጣጣ ሲመጣ አይ ሸሚዝ ወይ ነው በሰው ፊት ስለነበረ ነው እሺ ያልኳት ቢለኝ፣ እግዚአብሔር ድጋሚ ሌላ ራሱ ወሬም አልፈልግም እንጂ ወሬም አልፈልግም። ስለዚህ ምን ለማለት ፈልጌ የመሰላችሁ፣ እነዚህ ልጆች የልብ ጽናት ባይኖራቸው የልብ የእውነት ጽናት ትዕግስት፣ ሁለቱም ባይኖራቸው እነዚህ ልጆች እኮ ተለያይተዋል። ቤተሰብ አሁን እኮ አብረው መቀጠላቸው አይደለም የሚታየው፣ ተለያይተዋል እኮ አለያይቷቸዋል እግዚአብሔር። ይሄ ደግሞ ለእሱም ትልቅ ሪስክ ነው፣ በጣም ትልቅ። ምክንያቱም ሰውን አስተምራለሁ ብለህ ለሰው ትምህርት፣ ለህዝብ ትምህርት እሰጣለሁ ብለህ ያመጣው ቪዲዮ እነዚህን ሁለት ልጆች እጅግ በጣም ጎርቷቸዋል። ሶ እነሱን ሳታማክር እንደው ሌላውን ቢያንስ ወይ ብሩ ከሁለት አንዳቸው አማክረህ ይህንን እውነት ለህዝብ አጽበህ ከሆነ እውነት ከነሱ ጋር ምንም ችግር ከሌለበት ሁለቱን የማለት ሴራ ጀምረህ ካልነበረ ቢያንስ ከሁለት አንዳቸው እንኳን አማክረህ ማድረግ አትችልም ነበር። ከሁለት አንዳቸው እንኳን እንደዚህ እንደዚህ አድርገን እስኪ ህዝብን የሚያስተምር ስራ በዚህን ስራ ብለ ከሁለቱ ጋር ተመካክረ ሌላም በሌላም አይዲያ ቢሆን መስራት አትችልም ነበር። ይሄ ብር ስለተከፈለው ሰው ምናምን ምናምን የምትለው ነገር እኔ አንተንም አላምንህም ይቅርታና ማለት ነው። አሁንም ቢሆን ማለት ውስጤ በጣም እምነቴ ተሸርሽሮብኛል። ነገስ ሌላ ነገር ይዘህ እንደማትመጣ በምንድን ነው የምናምንህ? እነዚህን ሁለት ልጆች ማለት ነው፣ እነሱን የምትፈትናቸው ሲጀመር፣ እነሱን እንዚ እንደዚህ አይነት ፈተና ውስጥ የምትከታቸው ሌላ ነገር አታ ነው ያንተ ይቅርታ። ሀይሜን ያን ጊዜ ስንት ሰው ሲሰልባት የሀይሜን ክብር ዝቅ አድርገህ ያንን ሁሉ ፈተና ያሳለፈችውን አሁን ላይ ትመልስላታለህ? ያ የተዘቀዘቀ ፎቶ የተሰደበችው ኮሜንት ስር ሀይሚ ተጨማለቅ ሀይሚ ያበዛሽው ሀይሚ እንዲያረግሽ ያሏትን ክብሯን ያጣችውን ትመልስላታለህ ይመለሳል እነዛን አይነት ኮሜንቶች ስትሰማ የተሰማትን ስሜት ትመልስላታለህ እስኪ ንገረኝ አንተ ይቅርታ አሁን እዚህ ጋር ምንድን ነው የሚያደርገው ሀይሚ ትናንትና እንደዛስ ተቆጥታ መሄዷ እሱ አሁን ጥፋተኛ ናት ልትባል ነው። በጣም ትክክል ናት። እኔ በሆነ አይነህም ማየት አልፈልግም። እዚህ ጋ እኔ ሀይሚን ስለምወዳት ወይም የሀይሚ ደጋፊ ስለሆንኩ ብቻ አይደለም ይሄንን የምናገረው። ግን አንዳንዴ እውነተኛውን በእኛ ሕይወት ቢሆንስ ብለን ማሰብ ነው። አይዲያ ጠፍቶ ነው ይህንን ይዛችሁ የመጣችሁት? እኔ የጠበቅኩት በቃ ፕራንክ እየሰራችሁ ነው እንጂ ጭራሽ እንደዚህ አንተ እኮ አሁን እኮ የበለጠ ሌላ ሌላ እንደው ሌላ ምክንያት ይዘህ ብትመጣ ይሻል ነበር። እውነት ይሄን ይዘህ ከምትመጣ እኔ ውስጤ በጣም ነው ያረረው። ቤተሰቦቼ፣ የእውነት በጣም ነው የተቃጠልኩት። ደግሞ ሰውን ለማስተማር ነው ይላል። እንደ ምን አይነት ትምህርት? የእሷን ክብር እንደዚህ አዋርደህ ነው እንዴት ትምህርት የምታስተምረው? እግዚአብሔርን ያናድዳል በጣም የእውነት አንዳንዴ ግን በጣም ከልክ በላይ የዋህ መሆን ከልክ በላይ በቃ መልካም መሆን ዋጋ ያስከፍላል። ፍፄ ባይገባ ብሩኬን ሰምታችሁታል። ትላንትና አይደለ ሲናገር ፍፄን ሰምታችሁታል ያለውን እስከ መለያየት ደረጃ ደርሰው ነበረ። እኔ በመካከል ባልገባ እነዚህ ልጆች ብሩኬን ሰምታችሁታል። ወስኜ ነበር ብሏል ወስኜ ነበር ለመለየት ማለት ነው። አስቡት እዚህ ደረጃ ድረስ ለመለያየት ወስኖ ነበር ብሩኬ፣ እነዚህ ልጆች ተለያይተው ቢሆንስ እና ይሄ ቪዲዮ ለፋሲል ብቻ አይደለም ለማንኛውም ሰው እንደዚህ አይነት ከባድ ሪስክ ወስዳችሁ ሕዝብን ለማስተማር ነው እያላችሁ እንደዚህ አይነት ነገር አትስሩ። የስንት ሰው ሕዝብ ልብ ነው የተሰበረው? የስንት ሰው ቀስም ነው የተሰበረው? እንደዚህ አይነት ትምህርት ይቅርብን። ሲጀመር ደግሞ አላቅ ምን ቀለበቱን ራሱ ሃይሚን ይተረ የፈለገ ነገር ቀለበት እንትን ብትል ራሱ ማለት ቀለበት አላቅ አይ ዶንት ምናልባት እንግዲህ የሰው ልጅና ተሳስታ እንደዛ አይነት ውሳኔ ወሰና ሊሆን ይችላል። ግን ደግሞ አሁንም ውስጥ አምኖ አልተቀበለውም ቀለበትም የሚለውን ቃል ይሄ ሰውዬ ሸራ ሸርቦ ሴራ ሸርቦ እነሱን ለማጣላት ለማን ለማለያየት የሸረበው ሴራ ነው እንጂ እኔ አሁንም ሀይሚ ቀለበት አድርጋለች የሚለው እንትን አሁንም አልመጣልኝም። ይቅርታ አድርጉልኝና አሁንም ይሄ ይቺ የቀለበቷ ነገር አሁንም አልመጣችልኝም። አታረግም ብዬ ነው የማስበው። ግን ይሁን ምክንያት ፈጥረው ምናምን ምናምን ምናምን አላቅም የተደበሰበሰ ነገር አለ አሁንም እና በጣም ነው ያዘንኩት። የእውነት እንደ ትላንትና ልቤ ተሰብሯል። ምክንያቱም እሷ ስትሆን የከረመችው እኛ ስራ ነው ተስራ ይሁን ችግር የለም እያለን ከርመናል። የእሷ ስምዛ እኛ ብዙ ነገር ስትባል ልባችን እየደማ ልባችን እያረረ ማለት ነው። ግን እኛ ሀይሜ ለስራ ብላ ያመጣችው ስራ ነው ብራንክ እየሰራች ነው ብለን ነበረ ያሰብኩት። እንደዛ ነው፣ በቃ ስራ ነው ምክንያታቸው። ቻናላቸው ቅዝቅዟል ይስሩ ብዬ ነበር።